ዶክተር ንብረት አስራዳ ይባላሉ። በባህር ዳር ዩኒቨርሲቲ የእንግሊዝኛ ቋንቋ መምህር ናቸው። ከልጅነት ጀምሮ ለግብርና ልዩ ፍቅር እንዳላቸው የሚናገሩት ዶክተር ንብረት ለህልማቸው የቀረበ የትምህርት መስክ ላይ ባይሆኑም ግብርና ላይ ተሳትፎ ያደርጋሉ። ንብረት አስራዳ ይባላለሁ። በባህር ዳር ዩኒቨርሲቲ ሂውማኒቲስ ፋካልቲ የእንግሊዝኛ መምህር ነኝ። አንዳንድ ስትሰራው ደስ ደስ የሚልህ አድርገው አድርገው የሚልህ አለ ያኛው የመጣው ካስተዳደጌ ሊሆን ይችላል ብዬ አስባለሁ። እንደዚህ አይነት ቦታ አረንጓዴ ቦታ ሄዶ ተቀምጦ ጊዜ ማሳለፍ ይህን ምን ሊሆን ይችላል የሚል ወይም ደግሞ ከቤቴ ከሆኑኝ አትክልትን ውሃ እንደማጠጣት የሚያስደስተኝ ለተሰጦ የሆነ እያለ አንተ ወደ ገባህበት ወይ ምናምን አጋጣሚዎቹ በኢትዮጵያ ትምህርት ምንድን ነው መሆን የምትፈልገው የሚል ሳይሆን ወይ በአጋጣሚ እዚህ በዩኒቨርሲቲ ትመደብና በዚያ ነው የሚሆነው እንጂ መሆንማ በጣም በጣም አሁንም ምናልባት እንደ ከጥሮታም በኋላ ግብርና ማቋም አይመስለኝም። ዶክተር ንብረት በመንግስት ተቋማት ውስጥ ያለ ስራ የተቀመጡ መሬቶች ለምግብነት በሚውሉ የአትክልትና ፍራፍሬ አይነቶች መሸፈን አለባቸው የሚል ጽኑ አቋም አላቸው። በዚህም የተነሳ በባህር ዳር ዩኒቨርሲቲ ፔዳ ግቢ ውስጥ የሙዝ ተክል እንዲለማ እያደረጉ ይገኛሉ። ፕሮጀክቱን የነደፉት አንድ ሶስት አራት ዓመት በፊት ነው እና አንድ ሁለት ሶስት አራት ዓመት እና እዚያ የነበሩ ሰዎችን አንዳንዶች ሰማክራቸው አይ ትንሽ አይከብድም፣ ባንተ ደረጃ ምናምን አሉኝ። አይ ለማንኛውም ግድ የላችሁም፣ በቃ ፕሮጀክቱን በሶፍት ኮፒ ነድፌ ልስጣችሁና ባለሙያ ለምን አያየውም አልኋቸው። ከዛ በኋላ አሁን ያሉት እዚሁ ምንድን ነው ባህር ዳር ዩኒቨርሲቲ ኮሚኒቲ ኢንጌጅመንት ተብሏል፣ ወይም አሳታፊነት። እዛ ያሉት እና የሌሎችንም ሳማክራቸው የት ቦታ ቦታ በአንዳንድ ጊዜ ምንድን ነው ፕሮጀክትን ውጤታማ የሚያደርገው ሪሰርች ሳይትህን የት ልትተክለው ትችላለህ። የመንግስትም መንግስታዊ ያልሆኑ ተቋሞች እኮ በየቦታው ሞልተውናል። አየር ንብረቱ ተስማሚ እንደሆነ ከሀያ እስከዚህ የሚል ኢንተርኔት ገብተ ታየዋለ አፈር ተስማሚ እንደሆነ የሚያሳይ ነገር አለ አለ። ከዛ በኋላ እስቲ ለማንኛውም ስጠን አሉ፣ ሰጠኋቸው። በዛን ጊዜ ዶክተር ፍሬው ነበረ እና ለሱ ሳይሆን አማካሪው መጀመሪያ አራጋው የሚባል አለ። ለሱ እስቲ አማክረው አሉኝ። አማከርሁ አማከርሁትና ስቲ መጀመሪያ ወደ ምርምርና ማህበረሰብ አገልግሎት ቢሮ ስጣቸውና እነሱ አይሆንም ካሉ ወደዚህ ወደኛ ትመጣለህ አለኝ። እሺ ችግር የለም አልሆና ለእነሱ ሰጥኋቸው። ባለሙያ እንመድብልህ አሉኝ። እሺ አልኋቸው። ሰጡት። ፕሮጀክቱን የነደፉት ፕሮጀክት ለባለሙያው ሰጡት። ባለሙያው ሲያዩት የአየር ንብረቱን አፈሩን፣ ምኑን፣ ምኑን ሲያዩ ይሄ በጣም ፊዚብል ወይም ተግባራዊ መሆን የሚችል ፕሮጀክት ነው ብለው እነሱ ተስማሙበት። ዳንኤል አስላቀ የሚባል በዚህ በሆልቲካልቸር የተመረቀ እሱ ጋር አብረህ እንድንሰራ ሰጡን። ከዛ በኋላ አመቻችሁልን። ይኸው ባለፈው ሰኔ እንግዲህ አንድ ዓመት አልሞላውም የተከልነው፣ ይህንን ሰኔ ላይ ተከልነው ሙዝ። ያው እኛ ግቢ በተለይ የባህርዳ ዩኒቨርሲቲ ዘንዘልማ ግቢ መኖሪያ የመምህራን መኖሪያ ሳይት ላይ በስፋት ግብርናም ኮሌጅ ስለነበረ ሙዝ በስፋት በየግቢያችን አመርታለን እና አመቱን ሙሉ ነው ይራውንድ ፕሮዳክሽን ያለው እዛ እና እንደ አጋጣሚ ሆኖ ከዚህ እነ ዶክተር ንብረት እኛ ኮሌጅ ለኮመን ኮርስ ሲሰጡ ነበርና እዛ በማየት ለምንድን ነው ወደ እኛ ግቢስ ወደ ሌላውስ ማርማት ማንፈልገው በሚል ሀሳቡን እንትን አመጣ። ከዛን በኋላ እንደ ባለሙያ ደግሞ የተጨመርኩኝ ና ፕሮፖዛሉ እንደ አዲስ አይትን ለባህር ዳር ዩኒቨርሲቲ ምርምርና ማህበረሰብ ኤንጌጅመንት ዛ አስገባን በዛ መልኩ እንድንሰራ ጀመር ና ኮሚኒቲ ኤንጌጅመንት መሰራት ያለበት ከአርሶ አደሩ ወይም ከኢንተርፕራይዙ ከተጠቃሚው አካል ነው መሰራት ያለበት ነገር ግን ፍሮም ኒር ቱ ፋር በሚለው እስቲ ብዙ ጊዜ አይሆንም ይባላል። እንደ ትሪያለምን እኛ ኮሌጅ ላይ ጀምረን፣ ወይም እኛ ዩኒቨርሲቲ ላይ ጀምረን? እያሰፋን እያሰፋን እያሰፋን ምንድነው ርዕሱ ምንድነው? ከመንግስትና መንግስታዊ ካልሆኑ ተቋማት ላይ ሙዝን እናላምድና ከዛ እያሰፋን ወደ ማህበረሰቡ ተደራሽ እንሆናለን የሚል ሀሳብ ነው የመጠው ና እና በዩኒቨርስቲያችን ከፔዳ ግቢ በተለያዩ ግቢዎች የውሃ ሶርስ ባለባቸው ግቢዎች ነው ለመትከል የጀመርነው። ክልሉ ትልቅ አቅም አለው ተብሎ ነው የሚታሰበው አለውም። የአማራ ክልል አፈር በጣም ምቹ ተስማሚ በአጠቃላይ በሀገሪቱ የሚመረቱ የአትክልትና ፍራፍሬ ዘሮችን ማምረት የሚችል አፈር ነው ያለው። በውሃ አቅርቦትም ስታየው የሀገሪቱ አባይ ወንዝ መነሻውን አድርጎ የሚሄድበት ጣና ሀይቅ እዚህ እየተከበበ ነው፣ በዚህ ዙሪያ ያለ ነው እየተከተልክ የወንዙን ዳርቻ ብቻ ብትሄድ፣ በውሃም ያን ያህል ሀይል ወይም መምቅ አቅም ያለው ክልል ነው ማለት ነው። ባህር ዳር ዩኒቨርሲቲ ውስጥ ሙዝ እንዲተከል የመረጡበትን ምክንያት ደግሞ እንዲህ ያስረዳሉ። ሙዝን የመረጡበት ፔዳ ግቢ ጦጣ ያስቸግራል። ሙዝ ሎካሉ እዛ በወንዙ ዳር ለዳር አለ። እዚህ ግቢ ውስጥ እሱ ሙዝን ሁለት ጊዜ እንደሚበስል ነው ያወቅኩትኝ። በቃ ሙዝ ሁለት ጊዜ አንደኛው ከአርባ ምንጭ ተጭኖ የሚመጣውንም ካየው አረንጓዴ ነው፣ ተደብኖ ነው የሚበስለው። አንደኛው ከዛው ዛፉ ላይ እንዳለ ዛፉ ላይ እንዳለ አራት ማዕዘኑ ወደ ኦቫል ሸፕ ሲቀየር ነው ቆርጠህ ምትደብ ነው። እስከዚያ ድረስ ሰውም አይበላውም፣ ጦጣዋ አትበላውም፣ እዚህም አትወጣበትም። አይተናል። ፕሮጀክቱን ስሰጣቸው ጦጣዋ ስሚል ነው ጥያቄ የመጡ አይ ጦጣ እኮ ኑንድናንየው ጦጣ ሙዝ አረንጓዴ ሙዝ አትበላም። የበሰለ ሙዝ ካገኘች አትተወውም። ሙዝ ደግሞ በሾፑ ሲቀይር እየቆረጥነ እኛ ካሳ ወይ ሳጥን ነው መሰለኝ የሚሉት በሳጥን እንያሸግነ እንትን እናደርገዋል። እንዲያውም አሁን ባለፈው ለሙከራ የተከልናቸውን እስከዚያ ድረስ አልበላቻቸውም። እና ከጦጣዋ ነው የተነሳሁት ሙዝ ዩኒቨርስቲም ውስጥ በጣም አይድል ቦታዎች አሉ፣ ሰፊ ቦታዎች እና እነሱን ወደ ፕሮዳክሽን ልንቀጥ ብናደርጋቸው ኤግዞቲክ የሆኑ ፕላንቶችን ከምን ተክል ኤዲብል የሆኑ ፍራፍሬዎችን እየተካን አካባቢንም ይጠብቃል፣ ስነ ምህዳርም ያስተካክላል፣ በዛው ልክ ደግሞ ለምግብነት ይውላል። እና ከዛ አንጻር ብዙ አይድል ቦታዎች እየተሰፋ እየተሰፋ የእምነት ተቋማቶች አሉ። ለምሳሌ ወጣ ብለን ብዙ ኤሪያ ያላቸው ነገር ግን ያለሙ እነሱ አካባቢ ሄድና፣ ብዙ የመንግስት መስሪያ ቤቶችም እንደዚህ ሰፋፊ ቦታ አላቸውና። ኢንተረስቱ ካላቸው እዚህ እየጀመርን እያሰፋን እያሰፋን እንሄዳለን ነው። ግን ዋናው ኦብጀክቲቭ እዚህን ጀምር ነው እንጂ የጣና ቤልትን ተከትለን የውሃ ሶርስ ያለበት አርሶ አደሮች ላይ ፍላጎት ያላቸው ወጣቶች ላይ እዛ ላይ እያሰለጠን እየሰፋ እየሰፋ ይሄዳል ነው ሎንግ ቪዥኑ። አሁን እዚህን ጀምር ነው እናሳይ፣ አዋርነሱን እናሻሽል ነው። እዚህ የተደራጁ በኤጀንሲ ያሉ ብዙ ወጣቶች አሉ። በየቤታቸው እየወሰዱ እነሱም እያሰፉ እንዲሄዱ እዚህ እየገነጠሉ እንዲወስዱ እንደዛ አይነት ነገር ነው። እይተው ና ዋናው አዋርነስ ይሆናል አይሆንም ፕሮዳክሽኑ እዚህ እያየው አሁን እዚህ የተክል ናቸው። አራት ዝርያዎች ናቸው ከእጽዋት አማራ ቲሹ ካልቸር ነው ያመጣ ናቸው። እና ዊሊያም ዋን ፖዮ ግራንድ ናይን ና ካቫንዲሽ የሚባሉ ምርጥ ዝርያዎች ነው ያመጣ ነው። ከነዚህ ውስጥም እንደ ምርምር ነው። ከነዚህ ውስጥም ደግሞ የትኛው ነው መሆርኛ አካባቢ ላይ የሚስማማው የትኛው ነው ፕሮዳክሽኑ የተሻለው የሚለውም በሮ ነው የተተከሉት፣ በመስመር እየተለዩ ዝርያዎቻቸው። ከዛን በኋላ ከዚህ እንደ ሲድ ሶርስ ይሆንና እየገነጠል እየገነጠል ሌላ ቦታ እናዛምታለን። ነው ዋና ንሸቱ ትንሽ የጉልበት ኃይልና ቴክኖሎጂ የሚፈልጉ ናቸው። ይሄን ይሄን ስታየው ማድረግ የምንችለው ነገር እንደሆነ ትረዳለ። ነገር ግን አሁን በቅርብ ትንሽ እየተስፋፋ መጣ እንጂ አትክልትና ፍራፍሬን እንዳንድ የምግብ አይነት አድርጎ መውሰድ ችግር ነበረ። የአመለካከት ችግር ሁለተኛ፣ በክልል ደረጃ እንዲህ አይነት ነገሮች ተስፋፍተው አብዛኛው መሰረቱን አድርጎ የነበረው ከሰብል ልማት ጋር ስለነበረ አትክልትና ፍራፍሬን አንዱ ትልቁ የሰብል ልማት ፓርት አድርጎ የማየት ችግር ነበረ እና ተነጥሎ ቀርቶ፣ የተለያዩ አትክልትና ፍራፍሬዎች ከአዲስ አበባ ነው የሚመጡት፣ ከደቡብ አካባቢ ነው የሚመጡት፣ ከኦሮሚያ አካባቢ ነው የሚመጡት እና ያንን በክልል ደረጃ የመሸፈን ተግዳሮቱ አንዱ እሱ ነው። የዶክተር ንብረት የሙዝ ፕሮጀክት አሁን ከሀሳብ ወደ ተግባር ተቀይሮ የሚታይ ተክል ሆኗል። ፍሬ ለመስጠትም ተቃርቧል። ስራ የጀመር ነው 2016 የካቲት፣ መጋቢት አካባቢ በጀት ለቀቁልን ችግኙ ነው ዩኒቨርሲቲው ነው የገዛው። ዩኒቨርሲቲው በጀቱን ሰጠን ለእኛ ማስኮትኮቻና ኮቻና ማስቆፈሪያ ሰጠን። ሰኔ መጨረሻ ነው የተተከሉት እነዚህ ሁሉም የተተከሉት፣ አንዳንዶቹ አፈር ዝርያ የተለያየ እያቸው ቁመታቸው ሰኔ የተተከለ ይኸው ሙዝ አውጥቷል። ይሄ አሁን በዚህ ሳመር የተተከለ ነው ኦልሞስት ከስድስት ወር በላይ ያልሆነው ችግኝ ነው እና አንጻራዊ ሲታይ ጥሩ ነው ግን እንደሚጠበቀው አደለም ሆኖ ለመናገር ምክንያቱም በአጭር ጊዜ ምርት የሚሰጥ ነው። አሁን ይሄ ሁለት ሶስት ሰከር ነው ያወጣው። ነገር ግን ጥሩ አመንድ ብናደረግለት እዚህ አካባቢ ያው አንዱ ቻለንጅ ምንድነው ጥቁር ሶይል ነውና፣ ክረምት ላይ ደግሞ ውሃ የመተኛት አካባቢ አለው። ነገር ግን እሱን አሁን በቀለበት እያደረግን፣ ኮምፖስት እያደረግን፣ ውሃውን ድሬን እያደረግን እያጠነፈፍን ብንሄድ ከዚህ የተሻለ ይሆን ነበርና አንጻራዊ የተሻለ ነው ኦፍኮርስ በመንግስት ተቋማት ውስጥ ሙዝን ማልማት ተጨማሪ ወጪ እንደማይጠይቅ ዶክተር ንብረት ይናገራሉ። በጣም አዋጭ ነው። እኔ አሁን እኛ እኛ ያሰብ ነው እንግዲህ ይህንን ፕሮጀክት ስንነድፍ ምንድን ነው አትክልትና ስነ ውበት አሉ እዚህ። ልክ ግማሽ ቀናቸውን ውበት አበባ ምናምን ያለበትን ሲሰሩ ይውላሉ፣ ግማሹን ደግሞ እዚህ ላይ ማሳለፍ ይችላል። አዋጭነቱ ውሃ እንግዲህ አማራ ክልል አባይና ጣና ተከበናል። ከርሰ ምድር ውሃ ከጀርባ በሶስት ሜትር እኮ ነው ባህር ዳር ላይ የምታወጣ አንዳንድ ቦታዎች ላይ ሶስት ሜትር ነው ውሃ የምታወጣ ሙዝ በጣም የሚያስፈልገው የሚወደው ነገር ቢኖር ውሃና ፍግ ነው ፍግ ሞልቷል በየቦታው አሁን እንግዲህ በየገና ከተማው ዳር ለዳር ያሉ ከዚህ ከግብርና ድሮ ከብት የነበራቸው ሰዎች ዳር ለዳር ያሉ ስለዚህ እነዚህ አዋጭነቱ የሰው ጉልበት በቃ በኢትዮጵያ ውስጥ የቀን ስራ ጠሁ የሚል ሞልቷል ስለዚህ ያንን አዋጭነቱ ሰራተኛውን በዚህ ያሳትፈ ከተማ ላይ ለምን ነው ተጭኖልን ከአርባ ምንጭ የሚመጣው ቦታ ሞልቷል። በየመስሪያ ቤቱ ከዚህ ቀጥሎ ማናጅመንት ኢንስቲትዩት ስራ አመራር የምንለው አሁን በጣም ሰፊ ቦታ ላ ያለሁ ለምሳሌ በሙዝ ሴክተር አሁን ብንሰራ በስፋት አሁን አሁን ላይ ያሉት ያው ፕሮዳክሽኑ እንደየአካባቢውና እንደየአመቱ ቢለያይም አሁን ፖቴንሻሊ መስጠት የሚችለው ስምንት ቶን ከሬክታር የመስጠት አቅም አለው። አቤሬጃው በየአመቱ ቢለያይም ወርልድ ዋይድ ግን እስከ 22 ነጥብ 6 ቶን መስጠት ይችላል። ክሮፕ በባህሪው ያው እንደየዝርያው እንደየ አካባቢው እንደየ ማናጅመንት ፕራክቲሱ የሚለያይ ቢሆንም ማለት ነው። ነገር ግን አሁን እሱን ያክል ይሰጣል ወይ ማለት አይታሰብም። በተለይ አማራ ክልል ላይ የሙዝ ፕሮዳክሽን እዚህ ግባ የሚባልም አይደለም። በስፋትም በኤሪያ ከበሬጅም ይሁን በፕሮዳክሽኑ ይህንን ያክል ተብሎ የሚታሰብ ነገር አይደለም። አንዳንድ ምርምር ቦታዎች ላይ በግብርናም ሴክተር በኩል መሞከር አለ፣ ግን ያን ያክል ፕሮጀክቱ ሶስቴን አድርጎ ወይም የሙዝ ልማት በስፋት ሂዶ ማህበረሰባችን የሚፈልገውን ያክል ዲማንድ እያገኘ ነው ብያ ግን አላስብም። እንደ ሆርቲካልቸር ባለሙያ ሁሉም ሰው በየመኖሪያ ግቢው ሙዝን ቢያለማ የምግብ ዋስትናን ለማረጋገጥ ሁነኛ መፍትሄ ነው ይላሉ ዶክተር ንብረት። የባህር ዳር ዩኒቨርሲቲ የግብርና ትምህርት መምህራንና ተመራማሪዎቹም የዶክተር ንብረትን ሀሳብ ያጠናክራሉ። ሁሉም ሰው ስራ ውሎ ሲሄድ ምግብ ይበላል። በቃ የምግብ ዋስትናችን ለማረጋገጥ ሁሉም ሰው የምግብ ዋስትና ላይ መሳተፍ አለበት። እኛ እኛ በነገራችን ላይ አሁን ይሄ እንዴት ሊሆን ይችላል ካልህን ችግኙን የወሰዱ እዚህ የኛ ግቢ ሹፌር አሉ፣ ሌሎች ሰራተኞች አሉ። እንዴት ነው የሰጠኋችሁ፣ አንደኛው ሙዛ ውጥቷል። እንደዚህ ሙዛ ውጥቶ በቅርብ ቀን እበላለሁ ብሎኛል። በቃ በጎንኮ ከቤቱ ልክ ምንድን ነው የተጠቀመው ስለው፣ አረ ምንም በቃ አጣቢ ይዛ አንዳንድ ጊዜ ብዙም አይፈራም፣ ይሄ ጨው ነገር ብዙም አይፈራም። ያን ያህል ጨውም ይሁን የሳሞን አጣቢ ራቅ አርገ እስከደፋበት እስካሁን ድረስ እዚያ በቆሻሻ በእንትኑ መውጫ ነበር የተከልሁት። እሱ ተመችቶት ነው መሰል በጣም አድጓል አለኝ እና ሙዝ ሊያወጣ ደርሷል አለኝ። እና ወደ 20 30 40 ሰው ጀምረናል። ሙዝ እንደምታውቁት የደቡብና በተለይ ደግሞ እዚህ አርባ ምንጭ አካባቢ ነው ትልቅ ፖቴንሻል ቤልት የሚባለው። እዛ በሎንግ ትራንስ በመጓጓዝ በምናምን የሚመጣው ያው መካኒካል ዳሜጅ ይደርስበታል። ከዛ ላይ ሎንግ ሽፕመንት ስላለው እኛ ጋር መጥቶ ደግሞ ያው ትራንስፖርት ኮስት ስላለው እዛ አካባቢ ላይ ኦን አቬሬጅ ከ8 እስከ 12 እስከ 15 ብር ፐር ኪሎግራም ይሸጣል። እኛ ጋር ደግሞ ባህር ዳር እንኳን ከ60 እስከ 90 ብር ባለው በኬጂ ይሸጣል። ወጣ ብለን ደግሞ ከባህር ዳር ውጭ ማለት ደግሞ እስከ 130 ብር ድረስ ይሸጣል። ስለዚህ ለምንድነው እንደው እዚህ የማናመርተው በሚለ ነው ሀሳቡን እንትን ብለን ወደ ማምረት ይሄድንበት ሙዝን። ቢኮዝ ዋናው አንዱ ዩኒሸትም ደግሞ ከፍራፍሬዎች ውስጥ በአጭር ጊዜ ከሚደርሱት ፍራፍሬዎች ውስጥ አንዱ እሱ ነው። ምክንያቱም ሙዝ ስፔሲንጉም የተጠጋጋ ነው፣ በትንሽ መሬት ማምረት ይቻላል። ፕላስ ደግሞ ከ9 ወር እስከ አንድ አመት ተኩል ውስጥ ባለው ኢንተርቫል ምርት ይሰጣል። ስለዚህ ለምን አንጀምረውም በሚል ነው እያለማን ያለ ነው። እኛ ጋር እዚህ አካባቢ ማምረታችንና የሌላው አካባቢ የምናመጣው መቀነሳችን አንደኛ የምናቆይበትን መጠን እኛ የምንጠቀመው ቅድም እንዳነሳው በፍሬሽ ስቴት እንዲሆን ያግዛል ማለት ነው። ያ ደግሞ ፍሬሽ መሆኑ ብቻ አይደለም ማግኘት ያለብህን አትክልትና ፍራፍሬ ማግኘት ያለብህን የይዘት መጠን፣ በፕሮቲን በቫይታሚን በተለያዩ ይዘት መጠን እዛው ላይ ታገኘዋለህ ማለት ነው። እያቆየውበት ቁጥር እነዚህም ሁሉ አብረህ እያጣሃቸው ነው የምትሄደው ስለዚህ በስርዓተ ምግብ ውስጥ የሚጫወት ሚናም አብሮ ነው ትርፍ የሚሆነው ማለት ነው። እዚህ ባመረት ቁጥር ሁለተኛው ትራንስፖርት አለ ኮስት ነው እሱ። ረዥም መንገድ ታጓጉዛቸው ጥራቱን ከመቀነስ ባሻገር የምታወጠው የኮስት መጠን በጣም ከፍተኛ ነው። በአትክልትና ፍራፍሬ ዙሪያ ከሚያጋጥሙ ችግሮች አንዱ የብክነት መጠን በጣም ከፍተኛ መሆን ነው። በተለይ ከስብሰባ በኋላ ያለው የብክነት መጠን ማለት ነው በአትክልትና ፍራፍሬ ከፍ ያለ ነው በሰብል ልማት በአጠቃላይ እስከ 40 ፐርሰንት ድረስ ከ35 እስከ 40 ፐርሰንት ድረስ ያለው የብክነት መጠን ከምርት ስብሰባ በኋላ የሚፈጠር ነው። ስለዚህ ይሄን ሊቀንስ የሚችል ምርት የምታደረገው በዙሪያው ያለውን ሰንሰለት እስከ ገበያ ድረስ ያለውን ሰንሰለት አስጠብቀህ በመውሰድ ነው ማለት ነው። ስለዚህ አንዱ ትርፉም በጣም እንዳነሳው ይሄ ነው የሚሆነው ማለት ነው። ከሌላ ከምናመጣ እዛ ካይ ማምረታችን ገበያ ላይ በተጠቃሚው የሚደርሰውና ቤት ላይ በምትፈልገው ሰዓት ያንን ማግኘትህ ከጤናም አንጻር ከምታገኘው ትርፍ አንጻር በጣም ከፍተኛ ነው ማለት። ሰፊ ፖፕሌሽን ያለው ከፍተኛ የሙዝ ተጠቃሚ ነው ያለው የማህበረሰብ አትክልትና ፍራፍሬ የመጋገብ አጓርነስ እየጨመረ ስለሆነ ትልቅ ፍላጎት አለ። ነገር ግን እዚህ እኛ ጋር በቀላሉ እንኳን እዚህ ባህርዳር ዩኒቨርሲቲ እንኳን በስፋት ብናመርት ባሉት በእርግጥ ባሉት ቦታዎች ላይ ብናመርት የባህርዳር ዩኒቨርሲቲን ስታፍ እንኳን በቀላሉ በአፎርዴብል በሆነ ኮስት እንኳን መመገብ እንችላለን። ከዛ እየሰፋ እየሰፋ ሲሄድ እዚህ ስታፍ ውስጥ እንኳን በጣም ብዙ ሰው አለና እሱን መመገብ እንችላለን። ከዛ እየሰፋ ደግሞ ሌሎች መስሪያ ቤቶች ጋር እየሄደ ሌሎች አይድል የሆኑ መሬቶች ደግሞ እየሰፉ ሲሄዱ ትልቅ ዲማ እንዳለው ነው። ግን ሎንግ ተርም ግን ይህን እንዳልኩ የጣና ቤቱንም ይዞ ዘንዘልማም ግቢ ሚባም ግቢ በሁሉም ግቢዎቻችን ግን በትክክለኛ ብንሰራበት የከተማችን ማህበረሰብ በሙዝ መመገብ እንችላለን። ምክንያቱም ፕሮዳክሽኑ ከፍተኛ ስለሆነ የሙዝ ማለት ነው። እንደ ክልል በአትክልትና ፍራፍሬ ዘርፉ የተሻለ አቅም አለ የሚሉት የባህር ዳር ዩኒቨርሲቲ የግብርና ሳይንስ መምህራንና ተመራማሪዎች ሙዝን ጨምሮ በሌሎችም የአትክልትና ፍራፍሬ ዘርፎች ላይ የፖሊሲ ማዕቀፎች ተዘጋጅተው ሊተገበሩ እንደሚገባ ሙያዊ ምክረ ሀሳባቸውን ያቀርባሉ። በተለይ አማራ ክልል ለሆርቲካልቸር ዘርፍ ወይም ለአትክልትና ፍራፍሬ ትልቅ ፖቴንሻል ቢሆንም የሚጠበቅበትን ያክል ሴክተሩ አድጓል አይባልም። ከክትትል ያለፈ ድጋፍ አይደረግም። ለምሳሌ የአትክልት ዘሮች አሁን በጣም ውዱ ነዋል። አንድ ገበሬ ያንን የአትክልት ዘር በግራም ደረጃ ገዝቶ ኮመርሻል የማድረግ ብቃቱ ላይኖረው ይችላል። ስለዚህ መንግስት፣ ክትትል አድርጎ ድጋፍም በዛው ልክ የአቅርቦት ድጋፍ እንዲያደርግ፣ የውሃ ፍላጎታቸው በጣም ከፍተኛ ስለሆነ በመስኖ አካባቢ ያሉ ቴክኖሎጂዎችን ማስፋት እና አውቶሜት ማድረግ በጣም ያስፈልጋል ማለት ነው። እንዲሁም ደግሞ ከፍተኛ ምርት ማስገኘት እንደሚችሉ፣ ከፍተኛ ገንዘብ ማስገኘት እንደሚችሉ አጠቃላይ የግንዛቤ ፈጠራ ስራ በተለያዩ ደረጃዎች በተለያዩ በርሻ አካላት በጣም ተጠናክሮ መሰራት አለበት ብዬ አምናለሁ። እሱ እሱ ነው እንዳይሰፋ ያደረገው እንጂ ያለን ሀብት ያንን ማስፋፋት የማይችል ሆኖ አይደለም። ትኩረት ያለመስጠት ነው ወይም ደግሞ በሴክተሩ ያሉ ሰዎችም ፎከስ አድርጎ ያለመስራት ነው የሚሆነው። ከዛ ውጭ ግን የኮሚትመንቱ ካለ ባለሙያዎች የሚመለከተው ለምሳሌ እኛ ኮሌጅ ላይ ያሉ ባለሙያዎች፣ ግብርና ውስጥ ያሉ ባለሙያዎች፣ ሪሰርች ሴንተር ያሉ ባለሙያዎች ፎከስ አድርገው ካመረቱ አርሶ አደራችንን መቀየር ከቻልን ማምረት እንችላለን ነው። ምክንያቱም በቦታ ልናማኝ አንችልም። በውሃ እጥረት ማማኘት፣ በሌሎች ማማኘት አንችልም። ዘኦንሊ ፕሮብለም ብለው ከፖሊሲ አንጻር ፖሊሲዎቻችን ብዙ ሳፖርት አያደርጉም። አሁን ሪሰንትሊ አቮካዶ ላይ እንደዚህ ፍራፍሬዎች ላይ የማርኬት ዲማንድ ከሆኑት ፍራፍሬዎች ላይ አሁን መንግስት በፖሊሲ ቀርጾ የአምስት ዓመት ስትራቴጂ የአስር ዓመት እያለ ቀርጾ እየተሰራ ነው። ባናና ላይ ግን ያን ያክል ብዙም አላየውም። እኛ አካባቢ ላይ እና ንሸቱን እኛም እንወስዳለን ሌሎቹ የሚወስዱት ሌሎች ሴክተሮችም ወስደው በትኩረት እንሰራለን ነው ማስበው። ፕራክቲካሊ ምንድን ነው ችግሩ? ኢንክሉሲቭ የሆነ ወይም ደግሞ ሁሉን አቀፍ የሆነ ፖሊሲ አይዘጋጅለትም። ነጠል ያለ ብቻውን እንዲሄድ አድርጎ የሚዘጋጅ ነው። ለምሳሌ አትክልትና ፍራፍሬ ሙዝ ማልማትን ብትወስድ ሙዝም ብቻ መሰረት አድርገ ምሰሩ አይደለም። ሙዝ በውስጡ የተለያዩ ድጋፎችን ይፈልጋል። በተለያዩ የአግሮኖሚክ ፕራክቲስ ብለምንጠራቸው ከውሃው ከአፈሩ ከአካባቢ ንብረቱ ጋራ አብሮ የሚዋሄዱ ከበሽታ ቁጥጥር ጋር አብሮ የሚሄዱ ከግባት ጋር አብሮ የሚሄዱ ነገሮች በሙሉ በፖሊሲ መደገፍ ያለባቸው ናቸው። ስለዚህ ይህን ለማስፋፋት የግድ በተጨባጭ ከችግኝ ጀምሮ ከዘር አቅርቦች ጀምሮ እስከ መጨረሻው ከተጠቃሚው እስከሚደርስ ድረስ ያለውን ሰንሰለት ጠብቀ ፖሊሲዎች ያንን ማዕከል ያደረገ ኢንክሉሲቭ የሆነ ፖሊሲ ያስፈልጋቸዋል ብዬ ነው የማስበው። እና በተናጠል የምትሄደው ውጤታማ ላይ ያደርግ ይችላል። አንዱ ነገር እሱ ነው። የሚገርም ሙዝን እኛ ክልል ላይ አይሆንም ነው ብዙ ጊዜ የሚባለው፣ ሪዝኑ ግን ይሄ ነው ሲባል ሰምቼ አላቅም። አሁን ሙዝ የሚፈልገው የቴምፐሬቸር ሬንጅ ከ20 ዲግሪ ሴንቲግሬድ ጀምሮ ዋይድ ሬንጅ መብቀል ይችላል። በተለይ ደግሞ አፕሮፕሬትሊ ከ25 እስከ 30 ዲግሪ ሴንቲግሬድ አሁን በቴምፕሬቸር ብንወስድ በጣም አይዲያል ነው የሚባለው። ባህር ዳርን ስናይ ደግሞ የባህር ዳር አግሮ ኢኮሎጂ ወይም ቴምፕሬቸሩ እንደምታውቁት በዚህ ሬንጅ ውስጥ ነው ያለው። ስለዚህ ይሆነዋል ማለት ነው። ሙዝ በባህሪው ከፍተኛ የሆነ የውሃ ዲማንድ አለው። እንግዲህ የጣና ቤልትን ተከትለን ምን ያክል የውሃ ሶርስ እንዳለን ደግሞ ሁሉም ሰው የሚያውቀው ነው። ስለዚህ ለምንድን ነው የማይሆነው? ሌላው ደግሞ አንዱ ኦፖርቹኒቲ የውሃ ሶርስ ነው ከፍተኛ ሙዝ በባህሪው ከፍተኛ የሆነ ውሃ ይፈልጋል። እሱን ደግሞ ለማድረግ ደግሞ የውሃ ሶርስ አክሴሲቢሊቲ የእኛ ክልል የሚተማ አይደለም። በተለይ ደግሞ ባህር ዳርና አካባቢ ማለት ነው። ከሶይል ጋር ተያይዞ አይዲያ አይዲያል የሆነ ሶይል ውሃ ማጠንፈፍ የሚችል ፈርታይል የሆነ ሶይል ይፈልጋል። ይህን ደግሞ ኢቭን እንኳን ፈርታይል የሆነ ሶይል እንኳን ባይኖረን አመንድ ማድረግ እንችላለን። በኮምፖስት በሌሎች ቶፕ ሶይሎች ማሻሻል እንችላለን። ከሰብሉ ከፍ አድርገን ወይም ደግሞ አሳንሰን የማየት ችግር በፖሊሲ ደረጃ ይታያንና እሱን የማስተካከል ነገር ይፈልጋል። ይህን የምታደርገው ምንድን ነው? ቅድም እንዳልኩ የሚፈልገውን ፓኬጅ ከአቅርቦት ጀምሮ አትክልትና ፍራፍሬን አሁን ጎመንን ዘር አርገ ሽንኩርትን ዘር አርገ የመጠቀም ልምዱ እዚህ አካባቢ በጣም ዝቅተኛ ነው። በተለይ ገበሬው ጤፍን ዘር የማድረግ ልማዱ አለው። ጎመንን ዘር አርጎ የሆነን አትክልትና ፍራፍሬ ዘር አርጎ የማቆየት ልማዱ ግን በጣም ደካማ ነው። ስለዚህ ይህንም በፖሊሲ የሚያበረታቱ ነገሮችን በጣም ያስፈልጋሉ ማለት ነው። በመስኖም ስትወስድ አትክልትና ፍራፍሬን ማዕከል ያደረገ የመስኖ ፖሊሲ ያስፈልጋል፣ የውሃ አጠቃቀም ፖሊሲ። ባህር ዳርና ዙሪያውን ደግሞ እንዲያው ለማንሳት ብታይ አንተም ተዘዋውረህ አይተው ሊሆን ይችላልና፣ አብዛኛው የጣና ዙሪያ ቀበሌዎች ባልተፈለገ ሰብል የተሸፈኑ ናቸው። ውሃው ማዕከል ያደረገ ነው፣ መሬቱ ማዕከል ያደረገ ነው። ሰው እዛው አለ፣ ነዋሪው እዛው አለ። ነገር ግን ይሄንን ሊያበረታታ በሚችል መንገድ አይደለም የመሬት አጠቃቀሙ ያለው ማለት ነው። ስለዚህ የመሬት አጠቃቀም ፖሊሲያችንም በዛ መንገድ መቃኘት ይኖርበታል ብዬ አስባለሁ። የመንግስት ተቋማትም ሆነ የግለሰብ ቤቶች ታጥረው ከሚቀመጡ ሙዝን ጨምሮ ሌሎችንም ለምግብነት ሊውሉ የሚችሉ አትክልትና ፍራፍሬዎች ሊለሙባቸው ይገባል። የዶክተር ንብረት አስራደ መልእክት ነው። የከርሰ ምድር ውሃ እያንዳንዱ መስሪያ ቤት አውጥቶ ውሃ አመቻችቶለት መጀመሪያ ላይ በቃ ጊዜ ያላቸው ሰራተኞች አንዳንዶቹ ሙያው እዚያ ስነ ውበት አትክልትና ስነ ውበቶችን እዚያው ላይ ያሳትፋቸው በዛው የሚጠቀሙበትን መንገድ ራሳቸው የሚወስዱበት ሙሉ በሙሉ ነፃ መሆን የለበት ነፃ መሆን የለበት። እያንዳንዱ መስሪያ ቤት የሚያወጣው እንዲያውም እኔ ይሄ ሀይላንድ የታሸገን ውሃ በጀቱን የመስሪያ ቤቱን በጀት የሻይ ቡና የምናምኑን አንድ አመት ብትቸገር ምን ትሆናለህ? ለከርሰ ምድር ውሃ ማውጫ ያን አውጥተህ ሌላ ሌላ ተጨማሪ በጀቶች

ይህንን ሊያደርጉ ይችላል። አራያ ሊሆኑ ይችላል።